አብርሽዬ እኛ መቼም አንለያይም ሰላም ነን ብዙ ምቀኛ በውስጣችን ቢገባም እኛ ግን አንድ ነን በመካከላችን ብዙ ነገሮች ተፈጥረዋል ግን ሰላም ይመጣል ብሏል ማለት ነው በጣም ነው ደስ ያለኝ እንኳን ደስ ያላችሁ ማለት ነው ግሬስ ፋሚሊዎች ለተከፋችሁ በሙሉ አሁን ቲክቶክ ምናምን እንደዚህ የሚያጨበጭቦት አውቀው ነው እኮ እያወቁ ድራማ መሆኑን እያወቁ አውቀው ነው ማለት ነው እና ሰላም ይፈጠራል ሩትዬም ሽዬም አንድ ናቸው እኔ በጣም ከፍቴ ነበረ በሚገርም ሁኔታ ግን ሩታዬና አብርሽዬ መቼም አይለያዩም እኔ ዛሬ ስልክ አውርቻለሁ ማለት ነው ሰላም ናቸው ያው እንግዲህ የሚሰሩት ነገር እንደምታውቁት ያው የዩቲዩበሮች እንደ ድራማ ነገር ነክ ነገር አድርገው ነው የሚሰሩት እንጂ ሰላም ናቸው እንኳን ደስ ያላችሁ እላለሁኝ ግጥም አለኝ ማለት ነው ለሀያ አምስት ማለት ነው። ግጥም ለሀያ አምስት ይላል። ግጥም ለሀያ አምስት ሀያ አምስት ሀያ አምስት ፍትህ ለሀያ አምስት አይ ሀያ አምስት ችግርን አመጣሽ አንቺ ቀስ ብለሽ፣ አሉ ጓደኞቼ ቀኑን የማይረሱ አይ ሀያ አምስት እሷንም ማትተው ሌላ ፊልም አመጡ፣ የዋህ ኦዲንሶቹ ሰርጉ ሲጠብቁ፣ ይሄ ሁሉ ቀርቶ ሰላም በፈጠሩ ሀያ አምስቱ ጠፍቶ ግን እንዳትጠይቁኝ አብርሽ በሄደበት ሴቶች እያማለለ ሀያ አምስት የቀረው በሚሰሩ ስራ ቀኑ ተራዘመ ስሙኝ ጓደኞቼ ምንም አታስቡ ሰርጉ ቀርቶ ሳይሆን ችግር ተፈጥሮ ነው እስኪ እንረጋጋ እናስብ ቆም ብለን እንዲህ የሚያደርጉት ከቶ ለምን ይሆን ስሙኝ ጓደኞቼ ሀያ አምስት መቅረቱ መቻ ሳሰባችሁ፣ ደግሞ ስትፈርዱ ፍትሃዊ ሁኑ፣ በጣም ታዘብኳችሁ። አብርሃም የዋህ ነው፣ ሩታ ባለጌ ናት። ለእናንተ አትገባህም ላንተ አትገባህም ስትለዋየኋችሁ፣ ታሳፍራላችሁ ታሳፍራላችሁ። ደግሞ እኮ ሴት ናችሁ። ሩታ ምን አረገች? ምን ትሆንላችሁ? እናንተን ስትሳደቡ አስተማረቻችሁ፣ ደግሞ እህት ሰጠቻችሁ። ውለታሽ በዛብን ማለት ሲገባችሁ፣ አይ የእናንተ ስራ ተሳዳቢ ናችሁ። እኔ የገረመኝ ውለታ ቢስ ናችሁ። ሀያ አምስቱም አልቀረ ደግሞም ደስ አይበላችሁ። ፍትህ ለ25 25 በመጣ ቁጥር ልቤ ይረብሻል። እስከ ኦዲየንሶቼ ሀያ አምስት መቼ ነው የሚደርስበት ቀን እላለሁኝ ማለት ነው። ቤተሰቦቼ ሀያ አምስት መቼም አይቀርም። እኔን ወላሂ ወላሂ ነው የሚላችሁ። ይኸው እኔ አልዋሻችሁም። አብርሽና ሩታ አይለያዩም። እውነቴን ነው የምላችሁ። ሩታ ኪንግ አብርሽዬ ኪንግ ወደፊት ማለት ነው እንግዲህ፣ ተስፋ ቆርጠን ነበረ። ተስፋ ያለመቁረጥ አሁን ስለ ሀያ አምስቱ በጣም ስጠይቁ ይለ ነበራችሁ። ይሄንን ይመስላል። ሀያ አምስት አልቀረም። ዛሬም እንግዲህ አዲስ ነገር ሰምቼ እኔ እንደውም ሪካርዶች ምናምን ብዙ የተቀዱ ነበሩ። ያንን እኔ ባሰማችሁ ደስ ይለኝ ነበረ ግን ያው አሌ አንዳንዴ የሰውን ፕራይቬት አንዳንዴ መጠበቅ አለብን ግዴታ። ዩቲዩበር ስለሆንኩኝ ያንን ፕራይቬት አውጥቼ ሪካርዱን ይሄ ነው ብዬ ማሰማት አላቃተኝም። ግን ያው ሸም ስለሚይዘኝ ነው ማለት ነው። ኦዲየንሶቼ፣ ግሬስ ፋሚሊዎች በሙሉ እንኳን ደስ ያላችሁ ሩታና አብርሽ አንድ ናቸው ማለት ነው ይህ ላይ ለምቀኞቹ ሰው እንዲጣላ ለምታደርጉት መልክቴ ይድረስ እላለሁኝ ማለት ነው እንግዲህ ዛሬ አብርሽን እንዳወራ ነው ያው እንግዲህ ሰርጉም አይቀርም አንዳንድ ችግሮች ስለተፈጠሩ ያይስተካከል ብሎ በሌላ